አገሱ አመሰግናለሁ። ትላንት ማታ ጨዋታው የተደረገ በመጀመሪያ አጋማሽ ከቡድኑ ጋር ነበርክ፣ አንድ ባዶ የተመራ ሁለተኛው አጋማሽ ላይ ግን በቀይ ካርድ ከቡድኑ ጋር አልነበርክም። እንዴት ነበረ? እንዴት ገመገምከው ጨዋታው? ያው ጨዋታው ከመጀመሪያ ጀምሮ እንደ ጀመርን አካባቢ ጥሩ አልነበርንም። ያው እንደ ቲም ከፋሲል ጋር የነበረንን ጨዋታ መድገም አልቻለም። አንዳንዴ ደግሞ ያው ቲም እንደ ቲም በተናጥል ሳይሆን እንደ ቲም ቲም ይወርድባሃል ከዛ በኋላ ግን ከ20 ከ30 ደቂቃ በኋላ ግን ስፔሻሊ ከገባብን በኋላ ልጆቹ ለመነሳሳት ሞክረዋል እና አንዳንዴ ጌም ከእጅ ያመልጥሃልና ያለ የተፈጠረው ነገር። ኮች፣ ምናልባት አልባት በመጀመሪያው አጋማሽ በጭማሪ ደቂቃ ላይ ነው በቀይ ካርድ ወጣኸው፣ እና ምን ነበረ ከዳኛው ጋር ያልተግባባህባቸው ነገሮች? ያው ፐርሰናል የሆኑ ነገሮች አይደሉም። ያው በሌላ ጊዜ የሚደረገው ነው። በእርግጠኝነት አራተኛ ዳኛው አየው ብዬ አላስብም። ልጁ ሸፍኖት ነበረና ያው መሸፈን ደግሞ በአዲሱ ሕግ አይቻልም ሸፍኖት ለው ቅጣት ምት የሰጠው ያው አይቻልም የሚል ያው የዳኛውን በእርግጥ የዳኛውን ቅጣት ምት ሲጠት ተቃውሞ ያለው ከዛ በኋላ ግን የቀዩና የቢጫው ቢጫውና ቀዩ አከታትሎ የሰጠበትን ምክንያት ያው ራሱ ለው የሚያውቀው በመቃወም ያው እንደ ማንኛውም ሰው ስሜታዊ ትሆናለህ። ያው ቅጣት ምቱ ልክ አይደለም ብለህ ትቃወማለህ ና አንዳንዴ እንደዚህ ይፈጠራል። ያው የኔ ባህሪ አይደለም። ያው እንደምታውቀው አንዳንዴ ኢሞሽን ትሆናለህ። በተረፈ ያው ቀዩን በማስመልከት ግማሹን ትሪቡል ላይ ሆኜ መርቻለሁ። ግን ያው እኔን ይገልጻል ብዬ አላስብም ይሄ ነገር ምናልባት ኮች ጨዋታው ላለመውረድ የተደረገ ያለ ጨዋታ ነው። ከዛ በተረፈ ደግሞ በቀይ ካርድ ወጥቶበታል። ከዛ ደግሞ የስቴዲየሙ የሚያበራው ግለሰብ አልነበረም። ተቃውሞ ስታነሱ ነበረ መብራት ጠፍቷል በሚል ያንተ የኮችንግ ስታፎች እንዴት አገኘው? ጨዋታው ማድሮ ነው ዛሬ የተደረገውና ትላንት የነበረው ሲችዌሽን እንዴት ነበረ? ምሽት ያው ትናንትና የነበረው ነገር በጣም ያው እንደ ሀገርም ያው ያስተቻል ስል ላይን ከገባ አይደለም ከ25 ሜትር ከ26 ሜትር አላዛር ላይ ጎል ሊገባ፣ በአሁኑ ሰዓት በጣም ጥሩ በረኛ የሆነ ልጅ ነው እና ከእይታ ውጪ ነው፣ ላይን በጣም ይዟል። ከሩቅ ተመቶ የገባበት በገባበት በሁለተኛው ደቂቃ ነው። በሶስተኛው ደቂቃ ጨዋታ የተቆረጠው በዚህ ደቂቃ ውስጥ መሸ ለመባል በጣም እንትን ይላል። ህጉን ብዙ ባላውቀውም ከ አስራ ሁለት ሰዓት በፊት መብራት ነበረበት መብራት እና ከረፍት በፊት መብራቱ በርቶ ለሁላችንም፣ እኛ የምክንያት ስም ሰው አይደለንም። ለሁለታችንም ነው መብራት የሌለው። ግን ተመልካችም ሌሎቹም ጥሩ ጨዋታ እንዲያዩ መብራት ኖሮት ብንጫወት የተሻለ ነበር። ለምን ከሁለት ደቂቃ በኋላ ተቋረጠ? ለማቋረጥ ለማቋረጥ ረዥሙን ሰዓት መብራት በርቶ ከግማሽ በኋላ ብንጫወት ጥሩ ነበር። ጨዋታም ተመልካች አለ። አንድም ሁለትም ተመልካች ኖረ ለእነሱ ክብር መስጠት አለብን። አጋጣሚዎች ሊከሰቱ ይችላሉ። መብራት ሰው ጠፍቶ ሊሆን ይችላል መብራቱም ላይ ሰራ ይችላል። ያንን ነገር ግን ተጫዋቾቹን ሰብስቦ ያለውን ችግር ነግሮ ማስቀጠሉ ይቻል ነበር። በህግ ጉዳይ እንደዚህም ጠልቄም ባልገባ፣ ለጨዋታው ግን እንደ ሀገርም ውበት አይሰጠውም። በጨለማ ውስጥ ተጫውተቅ አራትና አምስት ደቂቃ ተጨምሮልክ ምንም ውበት ይሰጠዋል ብዬ አላስብም። እንዳልከው ከወራጅ ጋር ተያይዞ ለደቂቃ እኔ እንደዚህ አላስብም። ሁለት ጨዋታ ሶስት ጨዋታ ታሸንፋለ፣ ከፍ ትላለ። ምክንያቱም የዳኛ የመብራት ምናምን ብዙ የለኝም፣ ለሁለታችንም ነው። በተረፈ ወራጅ እንዳልከው ቁጥራችን የሚያሳየው ሰላስጠኝ ነው፣ ግን በእርግጠኝነት አሁንም የተሻለ ነገር ላይ ሆነን እንጨርሳለን። በልጆቼ ሙሉ እምነት አለኝ። ጥሩ ስራ ሰርተን ከፍ እንላለን። የሚመች ሜዳ ላይ ነው የምንጫወተው። አንዳንድ ጌም ከእጅክ ያመልጠሃል። ነገር ደግሞ በሚከሰተው ነገር ደግሞ የተሻለ ነሆነን እንቀርባል። ኮች፣ ወደ ጨዋታው ልመለስ ና ትላንት በመጀመሪያ አጋማሽ በርካታ የቅጣት ምቶች ነው በግብ ክልላቸው የተሰጠው። የመከላከል ትንሽ መዋጀቆች ይታዩ ነበር። በመጨረሻም ስህተቱ አይሎ ነው የፍጹም ቅጣት ምት የተሰጠባችሁ። እንዴት ነበር ያ እርምት ቶሎ ያልተወሰደበት ምክንያት? ያው ወዲያው ወዲያው ነው ታስታወስክ በ አስር ደቂቃ በስምንት ደቂቃ ውስጥ ለወደ ሰባ ስድስት ምናምን ቅጣት ምቾች የተሰጡት። ያ የእኛም ችግር ነው። ያው ዲፌንሶቹም ዲዝኦርጋናይዝ ነበሩ፣ ብዙ አቋቋማቸው ላይ ጥሩ አልነበሩም። አንዳንዴ ቅድም እንዳልኩክ በቃ ቲም እንደ ቲም ውርድ ይልብሃል። አንዱ የተሻለ ቢሆን እንደ ቲም መጠቀም ስላለብን የአንዱ የሁለት ተጫዋች ጥሩ መሆን ቲምን ጥሩ ያደርገውም። እንደ አጠቃላይ እንደ ቲም ለው ጥሩ መሆን ያለብን። ይህንን ደግሞ በእርግጠኝነት ዲፌንሳችን ጠንካራ ለው ያስተናገዳቸው ጎሎች ለመጀመሪያ ጊዜ ለው ሁለት ያስተናገደው ከግማሽ በኋላ ያ ነገር ግን ብዙ ዲፌንሴን የሚያስተችው አይደለም። የሚስተካከልላቸው ሲኒየር እና በጣም ጥሩ ልጆች ላቸው ያለች። እኔም አመሰግናለሁ። አሰልጣኝ ዘሪሁን አመሰግናለሁ። ሶስት ቀናትን እዚህ ሜዳ ላይ ያሳልፋችኋል አንድ ጨዋታ ለማድረግ ትላንት ባስቆጠራችሁት ጎል ሁለት ለባዶ አሸንፋቸዋል። አጠቃላይ የጨዋታው እንዴት ነበር? ጨዋታው በጣም ጥሩ ነው። በምንፈልግበትና በሰራነው ነገር ልጆች ያደርገዋል። ሙሉ ለሙሉ ፈርስታፍ ነበር። ጌቡ ማለቅ ያለበት ማክሲመም ማድረግ ያለባቸውን አታኪንግ ስቶች ላይ የነበረን ክፍተት ለማድረግ ትሉ ፕሬስ አድርገው የተሻለ ነገር ለማድረግ ፈርስታፍ ብዙ ጥረዋል። ብዙ ነገር አድርገዋል። አንድ ጎል አግብተዋል። ሰከንድ ሃፍ በጣም ጥሩ ነገር አድርገው የተሻለ ነገር ለማድረግ ሁለተኛው ጎል አስቆጥረው በልጆቼ በጣም የኮራት ያልኳቸውና የሰራትን ነገር ስላርገው በጣም ደስተኛ ነው። ትላንት የተለየ ተነሳሽነት ይታይ ነበር ቡድን ውስጥ ምን ነበር የተደረገው ነገር ወይስ ምን የተለየ ነገር ነበረ? ያው ጀነራል ሞቲቬሽን ያስፈልጋል፣ ስፕሪት ያስፈልጋል። ለምን የነበረንን እናውቀዋለን። ሁለት ሶስት ጨዋታ ዲፕሬሽን ውስጥ ነበረን። ከዛ ለመውጣት ማሸነፍ ነበረብን። ማድረግ ደግሞ እንደሚችሉ አውቃለሁ ልጆቼ። በጣም ጥሩ ነገር ነበረን። ያው በኮመንሰንስ ከሀዋሳና ከመድንጋ ያጣናቸው ነጥቦች ነበሩ። ከነዛ ቁጭት የተሻለ ነገር ማድረግ እንደሚችሉ ስለማውቅ ያንን ነገር አድርገው የተሻለ ነገር አድርገው ጥሩ ነገር አድርገው ለኛ ከዚህም በላይ ማድረግ ይችላሉ። በጣም አመሰግናቸዋለሁ፣ ኮርችባቸዋለሁ። ለመኖጆችን ምናልባት ትላንት ጨዋታው የተደረገ መብራት አልነበረም ሰራተኛ ባለመኖሩና ጨዋታው አድሯል። ጨዋታው እንዲቋረጥ በእናንተን በተጋጣሚያችሁ ጥያቄ ይነሳ ነበረ፣ እንዴት ነው ያ አግባብነት አለው ማለት ይችላል? አዎ፣ በእኛ አልተነሳም። እኛ ዳኞች ያው ህጉን አክብረው ህጉ የሚፈቅደውን ነገርን ለማድረግ ከኮሚቴዎቹ ጋር ተነጋገሩን። ያጠፉት ያው እነሱ አያጫውትም በጣም ጨልመዋልና፣ ይሄ ችግር ስላለ ይህም ብለው አናገሩን። እኛ ደግሞ በእነሱ የምንታዘዝ ስለሆነ መታዘዝ ስላለብንም ሲትዌሽኑን ሁላችን የሚያየ ነው ስለሆነ ስለ ጨለመ በላይ አካሎቻችን ሁሉም ይሄ ጨዋታ ለነገ ይቋረጣሉ። እሺ ብለን ተቀበልን። ያሁን ጨርሰነዋል። ከሌላ ነገር ከኛ ጋር ምንም ነገር የለም። ከዚህ ሌላ ምናልባት ዛሬ የቀረችዋን ጨዋታ አድርጋችሁ ከተጠናቀቀ በኋላ ስሜት የተለየ ነበረ። ወራጅ ቀጠና ላይ መሆናችሁ ያመጣው ጭንቀት ነው ወይንስ የተለየ ነገር አለው? ሌላ ምንም ነገር የለም። ሁሌ ማድረገው ነው ያደረኩት። እኔ ምንም አይነት ጭንቀት ያስጨንቀኝ፣ ወራጅ ቀጠና ላይ አይደለንም ያለ ነው። ከኛ በታች ብዙ ቲሞች አሉ። ይሄ ያስጨንቀኝ፣ መስራት ይችላሉ ተጫዋቾቹ። ስሩ ያልኳቸው ነው ማድረግ ያለባቸውን ስላረጉ በጣም ደስ ስላለኝ ና የተገበሩት ትልቅ ነገር ስለሆነ ያነገው እንጂ የተለየ ሁሌ ማድረገው ነው ያደረኩትና ሌላ ምንም ነገር የለውም። እኔም ከልብ ያመሰግናል።